በማስታወቂያ ጋጋታ እንዳትሸወዱ! ለመኖር እንዲሁም ለኢንቨስትመንት እየተባሉ የሚሰሩ የሪል ስቴት ማስታወቂያዎችን ማየት የተለመደ ሆኗል። ለመሆኑ አንድ ሪል ስቴት ለመኖር እንዲሁም ለኢንቨስትመንት ምቹ ነው የምንለው ምን ምን አሟልቶ ሲገኝ ነው? አንደኛ፣ ሎኬሽን፣ አፓርትመንቱ ያለበት አካባቢ ደህነቱ የተጠበቀ ፍጹም ሰላማዊ፣ እንዲሁም ሃይ ሪተርኖን ኢንቨስትመንት ያለው ነው ሲገኝ፣ ሁለተኛ፣ ቤዚክ ካሚኒቲስ? እንደ ኤሊቬተር፣ የመኪና ፓርኪንግ፣ ባካፕ ጄኔሬተር፣ የከርሰምድር ውሃ፣ ጋርቤጅ ሹትን ጨምሮ ሪክሬሽን ኤሪያ በአጠቃላይ ሁሉንም በአንድ ላይ አንድ ቦታ ማግኘት ሲችሉ፣ ሶስተኛ በቀላሉና በቅርብ ርቀት አካባቢው ላይ የእምነት ተቋም፣ የጤና ተቋም፣ ትምህርት ቤት፣ ሆቴሎች፣ መዝናኛዎችን ጨምሮ መገበያ ቦታዎችን ማግኘት ሲችሉ፣ ታዲያ ይህንም በሙሉ ያሟላው አያት ሪል ስቴት በካዛንችስ ሳይቱ ከ45 ካሬ ጀምሮ በተለያዩ የካሬ አማራጮች አፓርትመንት ቤቶችን ለሽያጭ አውጥቷል። ለመመዝገብ ይደውሉልን።